በስማ ወልዶ መንፈስ ቅዱስ አህዱ አምላክ አማስሩ ሙሱ ለሰኔ በዛት ይለት ቅዳሴ የቤተ ክርስቲያኑ ለቅዱስ ሚናስ አራ ሰማይ ውስተ ዘት ሰማይ አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስምሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መሪዩት በተባለ አገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ስጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ስጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደውዬ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደውዬው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደውዬ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታ ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር እንዳድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር፤ ምክንያቱን ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉስ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂው ላካት። እርሱም በጎቹን እንዳዳናቸው አዳናት። እርሷንም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በህልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረች ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏን በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሰራችለት። ንጉሱን በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹማምንቱን አዘዛቸው። ታላቅ ከተማም ተሰራች፣ ስሟ መሪው ተባለች። እግዚአብሔርም ከቅዱስ ሚናስ ስጋ ቁርጥ ቁጥር የሌላቸው ድንቆችንና ታምራትን ገለጠ። ሊቀጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኒቱን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ የድንቆችና የታምራቶች ወሬ በቦታ ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሚና ጸሎት ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ እንተ ተሃንጸት በመሪዩት በትእዛዘ ንጉሥ ስሉጥ ሚና ዘን ቃይከ በድነሃራውያን ምዘድ ንምጸጥ አስተወፂ ኦሙ ደው በበክሌቱ ቁቂራጥ መብአ ለከ ዘነስ በሴት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 ለእግዚአብሔርም ምስጋና ይሁን እኛንም ስለ እናቱ ስለ መቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለ እንደ ዘላለሙ አሜን። ዛቅረብ ኩማ ይሌታ ዘኪርያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብ ተወከብ ዘንድ የተየ መጻፈን ተረሰይ ከግዚ ወፀድ ይቀመበለት ውኩፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐርያት ሰባኪያን ሰማይቱ ጻድቃኑ መላይት ትጉሃን ደናግላ ድዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን

ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። እዋውቁ ሰማይን ዝናብ ያዘንብ ዘንድ ብታዙት ያዘንብላችኋል። ምድርም ሳሩን ቅጠሉን ታበቅል ዘንድ ብታዟት ታበቅላለች። ባሕሮችና ወንዞች ውሆችም ሁሉ የእግራችሁ ጫማ አንዳችም እርጥበት ሳይነካው በባህር ላይ እየተራመዳችሁ እስከምትሄዱ ድረስ ይታዘዙላችኋል፣ ይገዙላችሁማል። የምትሄዱባት አገር ጎዳናዋ ሩቅ ቢሆን በደመና ተጭናችሁ ለመሄድ ስልጣን ይኖራችኋል። ብዙ ጎዳና በመጓዝ እግራችሁ አይደክምም፣ ምድርን እንደ ሸማ ለመጠቅለል ትችላላችሁና። ታላላቅ ተራሮችና ኮረብቶች ዝቅ ብለው ተስተካክለው ትክክለኛ ጎዳና ይሆንላችኋል። ነገሥታት ይሰግዱላችኋል። መኳንንትና መሳፍንት ያከብሯችኋል። ጥበበኞች ከጥበባችሁና ከተአምራታችሁ የተነሳ ፈጽሞ ያደንቋችኋል። መምህራንም ነገራችሁን ያደምጣሉ። እናንተንም በተመለከቱ ጊዜ ልቦናቸው ይመሰጣል፣ ምክራቸውም ይጠፋል። ሐሳበ ከዋክብት በታምራታችሁ ይጠፋል። የስራይም ሥራ ሁሉ በቃላችሁ ይሻራል። ለእናንተ ሀብተ ክህነትና ሀብተ ትንቢት እሰጣችኋለሁ። እናንተም ለወደዳችሁት ወገን ትሰጡታላችሁ። እኔን ያዩ ዐይኖቻችሁ ንዑዳን ክቡራን ናቸው። ቃሌን የሰሙ ጆሮቻችሁ ብሩካን ናቸው። ሥጋዬን የዳሰሱ እጆቻችሁ ንዑዳን ክቡራን ናቸው። እኔ የመረጥኳቸው ብዙዎች ነቢያትና አበው ጻድቃን እኔን ሊያዩ ተመኝተዋል፣ አላዩም። እናንተ የሰማችሁትንም ለመስማት ወደዱ፣ ለመስማትም አልቻሉምና እወቁ። እውነት እላችኋለሁ ብዙዎች የቀደሙ ኃይለኞች ኃይላችንም ቀደምት ይሆናሉና ትእዛዜን ጠብቁ። የነገርኳችሁም ወደ ላይ ወደ ሰማይ እስከማድረግ ድረስ ለማን ለማንም አትንገሩ። ዛሬ ግን በልቡናችሁ ሰሌዳ ጽፋችሁ በውስጣዊ መዝገባችሁ አኑሩት። ለእናንተ የገለጽኩላችሁን ሚስጢራቴንም ጠብቁ። ከእነርሱ አንዱን እንኳን አታጥፉ። እወቁ ሁልጊዜ ትተክዙ ዘንድ አልተዋችሁም። ነገር ግን እወቁ ለጥቂት ጊዜ ትፈልጉኛላችሁ፣ አታገኙኝም። እኔ ወደምሄድበት እናንተ መምጣት አይቻላችሁምና። በዚህም ጊዜ ሐዋርያት እኔ ወደምሄድበት መምጣት አትችሉም ስላላቸው ተከዙ። እርስ በርሳቸውም ለማየት የማትችሉበት ቦታ ወዴት ይሄድ ይሆን ተባባሉ። ስለዚህም ደቀ መዛሙርቱ ተከታተሉት። ጌታ ኢየሱስ ክርስቶስም ስለ ነገራቸው ነገር ስለ ነገራቸው ነገር ግራ መገባታቸውን አውቆ ወንድሞቼ ሆይ ስለ ነገርኳችሁ ነገር አትሰነካከሉ። እኔ የነገርኳችሁ ወይም የገለጽኩላችሁ ልቡናችሁ፣ አይምሯችሁ መዝኖ መሸከም የሚችለውን ያህል ነውና እወቁ። መንፈስ ብርቱ ሲሆን ሥጋ ደካማ ነውና በእኔ ላይ ለሚመጣው መከራ ዛሬ ብዙውን በነገርኳችሁ ነበር፣ ነገር ግን ሸክሙን አትችሉትም። ስለዚህ ልንገራችሁ ልነግራችሁ አልፈቀድኩም። የነገርኳችሁ ብቻ ጠብቁ። ክብርና ምስጋና ለርሱ ይሁንና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

ተፈሴ በሴትምሊተጸጋ እግዚአብሔር ምስሌኪ ሰዓል በጸል ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይ ስራይለና ጣውኢነ ተማይጸነ ብኪ ኦ እግዚ የኢየሱስ ክርስቶስ ሠራይ ኃጢአት ስራ ኃጢአቴ የወ ኃጢአት ኩሉ ሕዝብ ከማይ ሠራይ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን